አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ እህት ወንድሞቼ ሰላም ናችሁ አይበያላችሁበት የዓለም ዳርቻ እኔ ያለው ደህና ነኝ አልሐምዱሊላህ ላይክ ሼር እያደረጋችሁ ያደረጋችሁ ለምትበረታቱኝ ከልብ አመሰግናለሁ እስኪ ዛሬ የሁላችንም የሁላችንም ነገር ነው ሁላችንም ደስ የሚል ርእስ ይዤ መጥቻለሁ እሱም ምንድነው? ሳነብ ካገኘሁት ላካፍላችሁ። ፍቅር ይላል ርዕሱ። በመሰረቱ ማፍቀር ለጤነኛ ሰናይት ህሌና ባለቤቶች የተቸረ ታላቅ ውብ ጸጋ ነው ይላል። በመብላት በመጠጣት እንዲሁም ሌሎች መዝናኛ ብለህ የምንቆጥራቸው ተግባራት ለአመታት በመፈጸማችን የማናገኛቸው ደስታ የሰከንዶች እድሜ በሌላ የፍቅር ስሜት መሸመት እንችላለን ይላል ፍቅር ካላህ ዘንድ የሆነ ታላቅ ተአምራዊ ተአምራዊ ነው ይህንን ወድዱ ጌታችንን በመጠቀም በመጠቀው በመጠቀው ቃሉ እንዲህ ሲል ይገልጸዋል ይላል

ለእናንተ ከነፍሶቻችሁ ሚስቶቻችሁም ትረኩ ዘንድ በመፈጠሩ በመካከላችሁም ፍቅርና እዝነትን ማድረጉ ከአስደናቂ መልእክቶቹ ናቸው ይላል። ፍቅር እጅጉን በጣም የነጻነት ውብ መሐረብ ጨረቃ ነው። ይህን ነጭ ጨረቃ በአደፈ በቆሸሸ እጃችን ለመያዝ ከሞከር የጨረቃ ውበትና ፀሐይ አድርጎ ይደፋዋል። በተመሳሳይ ንጹህ ልቦና ቅን ህሊና ሳይይዙ ወደ ፍቅር ዓለም ስህተት ማለት የተዋበውን ፍቅር ልክ እንደ ነጭ ጨረቃ ማደክረት ይሆንብናል። ምክንያቱም ፍቅር በፍቅር መያዝ ተንከባክቦ ማቆየት የሚቻለው የንጹሕ ልቦና የብሩህ ህሊና ባለቤቶች ብቻ ናቸው። ለዚህም ነው ለዚህም ወደዚህ ድንቅ ውብ ዓለም ወደ ፍቅር መግባት ከመግባታችን በፊት ልባችንና ህሊናችንን ልናነጻጽር የግድ ይለናል። ሌላው ደግሞ ፍቅር ወደ ፍቅር ውድ ነውና ለተ ፍቅር ውድ ነውና ለተልካሻና ርካሽ ቦታ ሊቀመጥ አይገባም። ፍቅር በዘላቂነት እንዲቆይልን ብሎም ትክክለኛ ጣዕሙን ጥፍጥናውን ይቸረን ዘንድ ያማረ ማስቀመጫ ይፈልጋል። ምን ማለት ነው? ፍቅር ሳይበላሽ ማቆየት የሚቻለው ባማረ፣ በጣፈጠ መልኩ ማቅረብ የሚችል ምርጫ በማሳመር ሐላል የሆነ ኒካህ ብቻ ነው ይላል። ከዚህ ውጭ በሆነ መልኩ የሚጠነሰስ ፍቅር እንቅስቃሴ ጣፋጭ ሳይሆን ነገር ግን እጅጉ ጎምዛዛ ዘለቄታም የሌለው ስለሆነ ሕሊና ላይ የማይሸር ጠባሳ አሳርፎ ያልፋል። ራቁት ይላል። ወንድም እህቶች፣ የጊዜያዊ ጣፋጭ መሳይ መራራ ገፍተን መሐረም ፍቅር መቀማመሱ ትታችሁ መሰላቸት የሌለበትን ዘላቂ የተላበሰ ሐላል ፍቅር ጠብቁት። ስታገኙትም አንቃችሁ ያዙት። በተረፈ ፍቅር ጣፋጭ ነው፣ አጣጥሙት። ፍቅር ህይወት ነው፣ ኑሩት። ፍቅር መስዋዕትነት ነው መስዋዕትነት ነው፣ ሙሉት። ፍቅር ፍቅር፣ በቃ ባካችሁ። ፍቅር ፍቅር ነው። ፍቅሩን ፀሐይ ፀሐፊ መካሪ ወንድማችሁ ነኝ። አላህ ባላችሁበት ይጠብቃችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ።